የ2024-25 የውድድር ዘመን ታላላቆቹ የአውሮፓ ሊጎች መጠናቀቃቸውን ተከትሎ አሁን የእግር ኳስ አፍቃሪውን እየሳበ የሚገኘው የክረምቱ የተጫዋቾች ዝውውር መስኮት ሆኗል። እንዲሁም ለመጀመሪያ ጊዜ የሚደረገው የዓለም የክለቦች ዋንጫ በፊፋ አማካኝነት የተጫዋቾች ዝውውር መስኮት ከወትሮ በተለየ መልኩ ቀደም ብሎ መከፈቱ ፈጠን እያሉ ዝውውሮችን እየተመለከትን እንገኛለን። በዝውውር መስኮቱ ላይ እርግጠኛ ሆኖ መናገር ባይቻልም ነገር ግን ሊጠናቀ ተጠናቀቁ ከጫፍ የደረሱና የተጠናቀቁ ዝውውሮችን እንመለከታለን። የዝውውር መስኮቱ በተከፈተ ማግስት የሰሜን ለንደኑ ክለብ አርሰናል ስፔናዊውን አማካይ ማርቲን ዙቤሜንዴን ከሪያል ሶሲዳድ ለማስፈረም ከስምምነት መድረሳቸው ማስታወቁ የሚታወቅ ነው። እንዲሁም ተጫዋቹ ወደ አርሰናል የሚያደርገውን ዝውውር ለማጠናቀቅ የሕክምና ምርመራውን ለማድረግ በሂደት ላይ መሆኑ ሲገለጽ ቆይቷል። ይሁን እንጂ ሪያል ሶሲዳድ ከሂሳብ አያያዝ ጋር በተያያዘ ምክንያት ዝውውሩ እስከ ሐምሌው ወር አጋማሽ ድረስ እንዳይጸድቅ እንደሚፈልጉ ማሳወቃቸው ተሰምቷል። ነገር ግን የዝውውሩ ሂደት በሚካኤል አርቴታ የሚመራው አርሰናል በስኬት ማጠናቀቁ ታውቋል። ባለጉዳዩ ተጫዋች ዙቤሜንዴ ስለ ሁኔታው እንደገለጸው ዝውውሩ ረጅም ጊዜ ሊወስድ እንደሚችል ይሰማኛል ነገር ግን እንዴት እንደሚያበቃ አላውቅም ሲል ተናግሯል። በተጠናቀቀው የውድድር ዓመት ከታዳጊዎቹ ከዋክብቶች ጋር አስደናቂ ጊዜን ያሳለፈው በአሰልጣኝ ሃንስ ፊሊክ የሚመራው ባርሰሎና ደከመባለበት ቦታ ላይ ተጫዋቾችን ለማስፈረም ወደ ገበያ እንደሚወጣ ተናግሯል። በዚህም የውድድር ዓመቱ ኮከብ ሆኖ በሰነበተው ብራዚላዊ ተጫዋች ራፊንሃ ምትክ ሊሆን የሚችል ተጫዋች ወደ ቡድናቸው ለመቀላቀል እንዳሰቡ ዘአትሌቲክ አስነብበዋል። ለዚህም አሰልጣኝ ሃንስ ፍሌክና የክለቡ ስፖርቲንግ ዳይሬክተሩ ዴኮ ለማምጣት የተመካከሩባቸው ተጫዋቾች የማንቸስተር ዩናይትዱ የፊት መስመር ተጫዋች ማርከስ ራሽፎርድና የሊቨርፑሉ የፊት መስመር ተጫዋች ሉዊስ ዲያዝ እንደሆነ ተገልጿል። የስፔኑ ኃያል ክለብ ባርሰሎና ራሽፎርድንም ሆነ ዲያዝን በዝቅተኛ ዋጋ ላገኝ እችላለሁ የሚል ሀሳብ እንደያዙም ተነግሯል። ወርቃማ የሚባሉ ዘመናትን ከሀያሉ ሪያል ማድሪድ ጋር ያሳለፈው ክሮሻዊው አመለ ሸጋ አማካይ ሉካ ሞድሪች ቀጣይ ማረፊያው የጣሊያኑ ክለብ ኤሲ ሚላን ሊሆን ይችላል ተብሏል። 13 ክረምታቶችን ከሎስ ብላንኮቹ ጋር ቆይቶ ስድስት የሻምፒዮንስ ሊግ ዋንጫዎችን ጨምሮ 28 የተለያዩ ዋንጫዎችን እያጣጣመው ሉካ ሞድሪች በውድድር ዓመቱ መጨረሻ ማለትም ከዓለም የክለቦች ዋንጫ በኋላ ከክለቡ ጋር እንደሚለያይ ይታወቃል። አሁን ላይ የጣሊያን ሴሪያው ክለብ ኤሲ ሚላን ባለልምዱና አማካይ ሉካ ሞድሪችን ወደ ሚላን ለመውሰድ ድርድር ላይ እንደሚገኝ ታውቋል። የ39 29 ዓመቱ ሞድሪች በአሁኑ ሰዓት ነፃ ወኪል መሆኑን ተከትሎ ኤሲ ሚላን በነፃ ለማስፈረም እየተንቀሳቀሰ እንደሚገኝ ተጠቁሟል። በዚህም ኤሲ ሚላን ለተጫዋቹ ዓመታዊ ክፍያ 35 ሚሊዮን ዩሮ እንዳዘጋጁ ተሰምቷል። የሰሜን ለንደኑ ክለብ አርሰናል አዲስ የዘጠኝ ቁጥር ተጫዋች ለማስፈረም የሚያደርገው ጥረት ሚስጥር አይደለም። ባለፈው ክረምት እንዲሁም በጥሩ የዝውውር መስኮት የሳሳውን የፊት መስመር ለመሙላት ሁነኛ የሚለውን ተጫዋች እስካሁን በእጇ አልገባም። ምንም እንኳን የዩክሬሽና ሴስኮ በክለቡ ሀሳቦች ውስጥ በግንባር ቀደምትነት ቢታዩም፣ በውይይት ላይ ያሉ ሌሎች የአጥቂ ተጫዋቾች እንዳሉም ይነገራል። የሰሜን ለንደኑ ክለብ አርሰናል በጥሩ የዝውውር ኢላማ አድርጎ የነበረው የአስቶን ቪላውን አጥቂ ኦሊ ዋትኪንስ ቢሆንም ሳይሳካ መቅረቱ የቅርብ ጊዜ ትውስታ ነው። ከዚህ ቀደም ክለቡ በርካታ አማራጭ ተጫዋቾችን እየመረመረ ሲሆን በዚህ ክረምት መጨረሻ ከባየር ሙኒክ ጋር ኮንትራቱ የሚያበቃው ሌሮይ ሳኔ አንዱ ነበር። ሆኖም ተጫዋቹ ወደ እንግሊዝ የሚያቀና ከሆነ ማረፊያው አርሰናል እንደሚሆን እሙን ነው። አርሰናል በኒኮ ዊልያምስ ላይ ያለው ፍላጎት ረጅም ጊዜ ያስቆጠረ ሲሆን የአሰልጣኝ ሚካኤል አርቴታ ፍላጎት ግን የሪያል ማድሪዱ የፊት መስመር ተጫዋች ሮድሪጎ መሆን የኒኮ ዊልያምስን የመምጣት ፍላጎት ገቶታል። ሌላው አርሰናል ቢመጣልኝ የሚለው የኒውካስትል ዩናይትዱ ተጫዋች አንቶኒዮ ጎርደን ነው። ነገር ግን ተጫዋቹ ከፍተኛ ክፍያ የሚጠየቅ የቅበት ሆኗል። አሁን ትልቁ ጥያቄ የሆነው ለአርሰናል የፊት መስመር መፍትሄ የአረቤ ሌብዚሹ የፊት አጥቂ ቤንጃሚን ሴስኮ ወይስ የስፖርቲንግ ሊዝበኑ አጥቂ ቪክቶር ዮኬሬሽ?